ተምቹ ሚስጥር አወጣ። ለወይዘሮ ሜላት ፎቶንና መስቀሉን አሳያት። ያንን ፎቶና መስቀል እሱም እንደሰረቀው ተናገራት። ወይዘሮ ሜላት ደነገጠች። የወይዘሮ ባዩሽ ስራ እንደሆነ እሱ ነገራት። ያ ፎቶና መስቀል ግን አሁን ላይ የሀንጌ መሆኑን አላወቀም። በጣም ተጸጽቷል። ወይዘሮ ባዩሽን አለቃትም እኔ እሷን አንድ ነገር እሳ ታላደረግኩኝ እኔ ተምቹ አይ አይደለሁም ብሎ ተምቹ እዝቷል። አሰሪም ያንን ገንዘብ በእጁ እንደሰጠው አስጠንቅቆት ነበር። እለት ተምቹ እሷ የከፈለችውን ብር ለእኖላዊ የህክምና አሲር አንሶትም፣ በጣም ተጨንቆ ሀንጌ ከአሰሪዋ የተወሰነ ገንዘብ ስለረዳቻትም፣ ቀሪውን ኬት አንጥቶ ፋዘር ይታከማሉ እያለ በጣም ተጨንቆ ነበር። ተምቹ ደግሞ ያ ፎቶ የሰረቀው ፎቶ ገንዘቡን ማግኘ ማግኘቱን እንጂ ለፋዘር ለማገዝ እንጂ እሱ እያሰበው የሀንየ ፎቶ አለመሰለውም ነበር። በዛም ተጸጽቶ እሷን አንድ ነገር ካላደረኳት እኔ ተምቹ አይደለሁም ብሎ ለወይዘሮ እሚላት ነገራት። እንዴት በገዛ ጓደኛ እከዳለሁ? እኔ እኮ እሷን የመወዳትና የማከብራት ለብዙ አመታት የቆየ ነው። የኔና የእሷ ጓደኝነት ሰዎች ሲቀኑብን፣ ጎረቤቶች ሲቀኑብን ነበረ። እንዴት እንደዚህ ታደርገኛለች? ማለች ወይዘሮ ሜላት ተናዳለች። በፊቱ ወይዘሮ ሜላት በነበረችበት ኑሮ ደረጃ እንዳሁን አልነበረችም፣ እና ገንዘብ ሁሉ ቸግሯት፣ ወይዘሮ ባዩሽ ጋር ሄዳ፣ ወይዘሮ ባዩሽም ያንን ገንዘብ እንድትመልስላት አስጠንቅቃ አምስት መቶ ብር ሰጣት ነበር። ትዳርሽም ጥሩ ካልሆነ ባልሽ ለምን አትፈችውም እያለች ወይዘሮ ሜላትንም ትላት ነበር። ወይዘሮ ሜላት የዛሬ ህይወታችን እንደዚህ ቢሆን እኮ ነገ ላይ ፈጣሪ እያቃን እንደዚህ ሆነን አንቀርም መሰተል ለወይዘሮ ባዩሽ ነግራት ነበረ። እሷ ግን የቅናትነቷ ከበፊትም እንደነበረ በኑሯቸውና እሷ በምትኖረው ህይወት የምትቀና ነበረች። በጣም ተናዳ እንዴት እንደዚህ ታደርገኛለች ብላ ባዩሽ እንደዚህ የፈጸመችባት በጣም ተናዳለች። የገዛ ልጇን ደግሞ እንዴት እንዳመነጫጨቀቻትና እንዴትስ እንደዛ ሰው ፊት እንዳዋረደቻት ቤት ድረስ መታ ልጅሽ ነኝ ባለቻት ውጤቱ ባልተረጋገጠ ከእሷ ጎን ሆና ሀሴት ልጄ ነሽ ብላ አምና የተቀበለቻት ወይዘሮ ሜላት በጣም እጸጽቷታል። ሀንጌ ምንም ቢፈጠር እኔ ከአባቴ ጎን ነኝ ከልጅ ነት ጀምሮ ያሳደገኝ አክሲዮን እጽዮን አግኝቶኝ እስካሁን ድረስ እንደ አባት እንደ ቤተሰብ አድርጎ ያሳደገኝ እሱ ነው ብላ ሃና ተናግራ ነበረ። እንደ ወንድም እንደ እህት እንደ እናትም እንደ አባት እንደ ቤተሰብ ሆኖ እያኖረኝ አባዬ ነው ምንም ቢፈጠርም ከሱ ጎንነኝ ብላ ነበር። እውነቱ ቢታወቅም ባይታወቅም ለሀንዬ ምንም ማለትም አይደለም። ወይዘሮ ሜላት ግን እንደዛ ያመነጫጨቀቻት እና የወይዘሮ ባዩሽ ስራዎች በጣም ይገርማሉ። ባዩሽ በጣም መጥፎና ለጓደኛዋ የማትረባ ጓደኝነቷን የካደች የጓደኛዋን እድገት የማትፈልግ ጓደኛ ናት። ወይዘሮ ሜላት በጣም ተጸጽታለች በሀንጌ ጉዳይ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዘት ተተረፍረፍ ይበል። ኖላዊ ድራማ የወይዘሮ ባዩሽ ክፋቶች በተምቹ ተጋልጦባታል። ለወይዘሮ ሜላት አሳልፎ ፎቶዋንና መስቀሉን ሰጥቶባታል። እውነቱን ተናግሮባታል። ወይዘሮ ባዩሽ አሁን ላይ እውነቱ ወጥቶባታል። የሀሴትም የውሸት ልጅ ነኝ ብላ እዛ ቤት ገብታ ሀናን ስታመነጫጭቃትና እና ወይዘሮ ሜላት ጎን ሆና እሷም እየሳቀች ያችን ልጅ ግን በጣም እንደበደሏት ነበር። ሀንዬ ምንም ቢፈጠር ምንም ለእኔ ምንም አይደለም ብላ ለወይዘሮ ሜላትም ተናግራለች። በምንም የማትቀይራቸውና በምንም የማትተካቸው አባቷን ወለዊን መቸም ቢሆን የማትነጠል እንደሆነም ተናግራለች። በውጤቱም ስትናገር ወይዘሮ ሜላት እሷ በጣም ገርማት በአባቷ በኩል ለሕክምና እንደ ቸገራትና ገንዘብ ለመውሰድ መስሏት በጣም ተቀይራባት ነበር። ከበፊቱ ላይ የነበራት አስተሳሰብና አስተያየት አሁን ላይ በጣም ተቀይሮባታል። ውጤቱም ተጭበርብሮ የወይዘሮ ባዩሽ ስራ እንደሆነም ታውቋል። ይህን ድርጊትም እውነቱን እያወጣው ተምቹ ነው። ሀሴትም ብትሆንም እውነቱ ሲወጣባት ከዚህ ቤት ውልቅ ውርደቷን መሸከም

ምናሴም ከሀንዬ ጎን ነው። ሰላምዬም ምንም ቢፈጠር ሀንዬ ምርመራው እንኳን ትክክል ባይሆን እኔ እህቴ ነሽ ከጎንሽ መቼም ቢሆን አልለ የመሰተ ለሀንዬ ነግራት ነበረ። ወይዘሮ አስቴርም ወይዘሮ ሜላት እናትም ይችል ከዚ ቤት ተወጣች የኔና የአንቺ እናትና ልጅነት ያበቃለታል ብለው ለወይዘሮ ሜላት አስጠንቅቀዋት ነበረ። የድፍረቷ ድፍረት አቶ መስፍን እዛም ቤትም እንደሆነ ስትገባ ወይዘሮ ባዩሽ ስራዋ ስላለባት እሱን ስታየው ተርበት ብታ ነበር። ወይዘሮ ሜላትንና አቶ መስፍንን ለማለያየት የማታደርገው ድርጊት አልነበረም ነበረ። ወይዘሮ ሜላት ደግሞ እሷን በጣም የምትወዳትና የምታምናት የማንኛውንም ነገር ምስጢሯን የምታካፍላት ነበረች። ግን እሷ ዞራ ከታታለች። ሀና አሁን ላይ ነጻ እትወጣና ከኖላዊ ጎን ነው የምትሆነው። ውጤቱ መጣም አልመጣም ትክክል ሆነም አልሆነም ከኖላዊ መሌት አትፈልግም። እኔ ወላጅሽ እንኳን አይደለሁም ብለው ኖላዊ ለሃንጌ እንደነገሯትም፣ እሷ ደግሞ እባክህ ከኔ ለመራቅ ፈልገህ ነው እንጂ እኔ ከአንተ ሌላ ቤተሰብ የለኝም፣ አባዬ። ምንም ቢፈጠር ምንም እኔ ከአንተ ጋር ነው የምሆነው፣ ቤተሰቦቼ ቢገኙም አይገኙም እኔ ካንተ ሌላ ሌላ ቤተሰብ የለኝም ብላ ለኖላዊ ነግራቸው ነበር። ኖላዊም በአሁኑ ውጤት ላይ እሷ በጣም ተጨንቃ፣ እሳቸው ምን ሆናብኝ ነው ልጄ በኒኳ አትጨክንም ነበረ ጠፋችብኝ ብለው ለአሲር ነግረውት ነበር። አሲርም ሚስጥር ስለነገረችው ሚስጥሩን ጠብቆ እሱ ለእሷ ደውሎ ፋዘር በጣም ተጨንቋል ብሎ ለሀንዬ ነግሯት ነበረ። እሷ ያሳሰባት የአባቷ የሕክምናው ይቋረጥብኝ እንደሆነ ብላ አስባ ነበር እንጂ ስለ ውጤቱ መጭበርበር አልነበረም። ዶክተሩና ወይዘሮ ባዩሽ የሰሩት ስህተት እዝ ጋር ወይዘሮ ሜላትን በሀሰትና በውሸት እንድትስቅ ያችን ልጅ አምና እንድትቀበላት የተደረገ ድርጊት ነው። ግን ሀንዬ የነክል ቢከፋትም እውነቱን ግን ጠንቅቃ ታውቀዋለች። በሙያው ላይ እሷም ስለነበረች እንዴት የድርጊትን ሊጭበረበር በረበር እቻለ ብላ ዶክተሩንም አፋጠው ነበር። ዶክተሩ እኔ ስራዬን በታማኝነት የምሰራ ሰው ነኝ ብሎ ከቢሮም እንድትወጣ አድርጓት ነበር። አሲርም አስፈራርቶታል። ገንዘብ ከፋዩዋ ወይዘሮ ሜላት እንደሆነች አውቆ ዶክተሩ እናንተ አደላችሁም፣ የምትከፍሉት ከፋዩ ሌላ ሰው ነው ለምንድን ነው የምትጨነቁት? ብሎ አስጠንቅቆ ሲነግረውም እሱም መልሶለት ለካ ልትበሉ ነው ብሎ ሴት ዶክተሩን አስጠንቅቆት ነበር። ውጤቱ ተጭበርብሮ ሀንዬ ልጅ እንዳልሆነ ሲታወቅም ሀና እንዴት ይሄ ድርጊት ሊፈጸም ቻለ ስትል ዶክተሩን ነግረዋለች። የወይዘሮ ባዩሽ ስራ ነው። ውጤቱ ሲመጣ እናንተ ጠዋት ሂዱ እኔ አልገኝም ብላም ለሀሴት ትነግራት ነበር። ሀሴትም እኔ እኮ የወይዘሮ ሜላት ልጅ እንዳልሆንኩኝ ይታወቃል። ልዋረድ ነው። እንዴት አንቺ አትኖርም ድርጅቱን መጨረሻ እኔ ራሴ እወጣዋለሁ አላልሽኝም ነበር ወይ? ብላ ለወይዘሮ ባዩሽ ነግራት ነበር። ወይዘሮ ባዩሽም በጣም እስቃለች። ለምድ ነበር የምትስቂው ለብቻሽ ምን ሆነሻል? ስተ ስትጠይቃት ተደስቼ በጣም መጥፎና ከሃዲዋ ወይዘሮ ባዩሽ ለጓደኛዋ ያላት ቦታና የጓደኛዋን ውድቀት የምትመኝ በጣም መጥፎ ሴት። በመጨረሻም ወይዘሮ ሜላትን ውድቀቷን ፈልጋ እሷ ብዙ ገንዘብ እንድትከፍል በሕክምና እንደገና ውጤቱም እንዲጭበረበር በረበር አድርገዋለች። ግን እውነቱን ደግሞ ተምቹ ደርሶበት አሳልፎ ለወይዘሮ ሜላት ነግሯታ። ወይዘሮ ሜላት እውነቱን ማወቋ ለእሷ ጠቅሟታል። ሀንጌንም የገላመጠቻት እንዴት እንደሚነዳትና እንዲሁም ደግሞ በሃሰት ልጇን የያዘቻት ልጄ ናት ብላ እቤት በመጣችው በእሷ ታምና እሷን አምና ከእሷ ጋር እየሳቀች ያችኗን ሚስኪኗን የገዛ ልጇን የቤት ሰራተኛ የሆነችው ሀንጌን ስትገላምጣትም በጣም ሀንዬ፣ እውነትን ብቻ ተከትላ ጥፋትም ካለብኝ ተቀጥቼ ነው ከዚህ ቤት የምወጣው ሹልክ ብዬ መውጣት አልፈልግም ስትል ለወይዘሮ ባዩሽ ነግራት ነበር። የመርመራ ውጤቱ ቢያጭበረብሩትም ቢጭበረበርም የወዘሮ በረበርም የወይዘሮ ባዩሽ እስራና፣ እንዲሁም የሀሴት የውሸት ልጅነት ተጋልጦባቸዋል። ወይዘሮ አስቴርም እውነቱን ተናግረዋል፣ ከሀንዬ ጎን ሆኗል። ሀንዬ በመጨረሻ ታሸንፋለች። ያንን ደግሞ በቀጣይ ክፍል የምናየው ይሆናል። ወይዘሮ ሜላት ተጸጽታ ልጇን ሀንዬን እንዴት አድርጋ ነው እሷን ይቅርታ የምትላት ይችኛዋ ተንኮለኛዋና ከሀዲዋ ወይዘሮ ወይዘሮ ባዩሽ ጓደኛዋ ከዛ ቤት ውልቅ ይላሉ ወይዘሮ ባዩሽስ በዝህ ያበቃላት ሆነ ይቼ ተንኮለኛዋ ተምቾም አይለቃትም እሷን ማታልበቀላት ብሎ ዝቶባታል አሲርም አይለቃትም ሰላምም አትለቃትም አሁን ላይ እንደዚያ ውጤቱን ብታጭበረብረውም መጨረሻ ላይ ወይዘሮ ባዩሽና ያቺ ውሸታማ ከቤት ውለቅ ይላሉ። ወይዘሮ ሜላት ደግሞ እውነተኛ ልጇን ሀንዬን ይቅርታ ጠይቃ ትክክለኛ ውጤቱ እና ትክክለኛ ልጇ ሀና እንደሆነች ጠንቅቃ ታውቃለች። ሀንዬ ነገሮችን በትግስት ነው የምታየው። ምንም ማጭበርበር የሚባል ነገር አታውቅም። በአባቷ ለሕክምና እንኳን የእርዳታ የማትፈልግ ሰው ናት። በአባቴ ጉዳይ የማንንም እርዳታ አልፈልግም የምትል ጠንካራ ከሷም አልፎ አሲር በእነሱ እንደተለወጠና እናንተ ጠንክራችሁ እኔንም የምታጠነክሩኝ አንቺና አባትሽ ናቸው ብሎ ለሀንጌ ነግራት ነበር። በመጨረሻ ሀንጌ አባቷን ይዛ ወደ ደሴ ትሄዳለች። ኖላዊ ከልጅነት ጀምረው ያሳደጓት ከአክሱም እጽዮን ያገኟት ልዩ ልዩ ስጦታቸው ሀንጌናት ኑሯቸው ከእሷ ጋር ነው ቀጣዩን እክፍል በ